እያያችሁ ያላችሁት ሀያ ሰላሳን ነው። አዎ፣ አሁን ወጣ ልንል ነው። ቀድሜ ወጣ ልል። እሳት አጋጥሞሽ ያውቃል? እሳት አደጋ አያቅም። ምን የምታርጊ ይመስልሻል? ምንም ማድረግ አይመስለኝ። ተይ እንጂ እሳት ውስጥ ገበያ ነው። ምንም ማድረግ አይመስለኝ። እስቲ ምን ማድረግ እንዳለብን ዛሬ ልትነግረን ነው። ዛሬ አዶኒ የወጣችው እሳት አደጋ እየዞረች ልታጠፋ ነው። አብረን እናጠፋለን፣ አብረን እናያታለን። ወጣ እንበል። መልካም ቆይታ ሀይ ሀይ! ሀያ ሰላሳዎች እንደምናላችሁ። የምንገኘው በሀያ ሰላሳ ወጣም በፕሮግራማችን ነው። ዛሬም እንግዲህ በተለየ ሙከራ አንድ ቦታ ተገኝቻለሁ። እሱን ደግሞ ከፕሮግራሙ የምትረዱት ይሆናል። አብራችን ቆዩ። እንኳን ደህና መጣሽ። አመሰግናለሁ። አረፈርሽ? አረፈርኩ። ያደረና የሚገባው ሽፍት እርክክብ ስርዓት ነበረ። አንደኛ ሰው ኃይሉን እዚህ ጋር ነው ምናየው፣ ሁለተኛ አለባበስ አጠቃላይ ዝግጁነታችሁን እዚህ ጋር ነው ምናየው ማለት ነው። ዝግጁነታችሁን ካረጋገጥን በኋላ ነው ስምሪት የምንሰጠው። እነዛን ማሰናብተን የቀኑ ደግሞ ስምሪት የሚሰጠው ማለት ነው። ስለዚህ ይህ ቀን በቀን ተግባር ነው ማለት ነው የቀን በቀን ነው እየለቱ ተግባር ነው። እስኪ ከጀርባ የማያቸው አብዛኞቻቸው እንግዲህ ወጣቶች ናቸው እና እዚህ ስራ ላይ ለመሰማራት ወጣት መሆን ግዴታ ነው ማለት ነው? አዎ እዚህ ስራ ላይ ለመሰማራት ከመጀመሪያ ቅጥር ጀምሮ ቢያንስ ትልቁ እስከ 25 ዓመት ነው፣ ከ18 እስከ 25 ነው። በእውነት የሰማችሁ ነው እና ወጣቶች ናቸው። ኦኬ አዎ ወጣቶች ናቸው። ምክንያቱም አንደኛ ሰው የሰው ህይወት ለማዳን የሰው ህይወት ልታደኝበት መንገድ ምንድን ነው ወጣትና ጠንካራ መሆን መቻል አለበት። ያው ሲገቡ ቢያንስ የስድስት ወር እስከ ዘጠኝ ወር ስልጠና አላቸው። በነዛ ስልጠና ላይ ነው ታግዘው ጠንካራ አቋም ይዘው ምን ብለው ከዛ በኋላ ወደ ስራ ስምሪት ወደዚህ የሚገቡት ማለት ነው። ስለዚህ አንድ ከ18 እስከ 25 እድሜ ክልል ውስጥ ያለ ወጣት ማንኛውም ወጣት እዚህ ስራ ላይ መሰማራት ይችላል ወይስ ሌላ ማሟላት ያለባቸው ነገሮች አሉ? ማሟላት ያለባቸው ነገሮች አሉ። አንደኛው ሙሉ ጤንነት ነው። ሁለተኛ ደግሞ ቁመና ነው። ቁመና ማለት ቁመና ማለት ያው ቢያንስ ከሜትር ከ65 በላይ መሆን መቻል አለበት። ተስፋ የለኝም። እሺ ኦኬ። ምንም ከዛ በላይ ነው የሚሆነው። ከዛ በላይ የሆኑ ወጣቶች ናቸው የሚመጡት። ከዛ ባሻገር ያው ጤንነትና አካላቸው ሙሉ ከሆነ ከዛ በኋላ ያው ወደ ስልጠናው ይገባሉ ማለት ነው። ስለዚህ ዛሬ እንግዲህ ከነሱ ጋር ነው ሙሉ ቆይታ አደርገው። ብዙ አዳዲስ ነገሮችን አያለው ብዬ አስባለሁ። አለን። አዎ በጣም ነው ማመሰግነው። ታንክ ዩ አመሰግናለሁ። እኔ በሰላም ረፍ ሀያ ሰላሳዎች እንግዲህ አሁን የምንገኘው እዚህ የእሳት አደጋ ሰራተኞች ቢሮ ውስጥ ነው። አሁን ደግሞ እንቅስቃሴ ከማድረግሽ በፊት ልብስ መቀየር አለብሽ ተብዬ የሴቶች ዶርም ነው የምገኘው። በጣም ነው ደስ የሚለው፣ ጽዳት። ወደ ውስጥ ደግሞ ገብተን እንያቸው እስኪ ምጣቆለምንጠርፍ ጣ ደብስ ብሎኛል። የአደጋ መቆጣጠር ሴቶች መኝታ ክፍል ነው። በጣም ነው የሚያምረው መኝታ ክፍላችሁ የተማላ፣ ዋይፋይ ያለኝ በትርፍ ጊዜያችን ዋይፋይ መጠቀም እንችላለን። እረፍት ካስፈለገን ገብተን እረፍት ማድረግ እንችላለን። እንቅስቃሴ ማድረግ እንችላለን። ወደ ጂም እንሂድ። አሁን እዚህ ውስጥ ገብቶ ይሄ ደግሞ ጂም ቤታችን ነው። እዚህ እንገባና ና ሰውነታችን አማምቀን ትንሽ ሰራ ሰራ አድርገን ለጥንካሬ ለሙቀት ንቅት ብለን እንድንል የሆነ ነገር እንሰራለን ማለት ነው። ቀን በቀን ቀበቀን እጅ እንሰራላችሁ ማለት ነው። ሁሌም እንቅስቃሴ ከፋየርማን አይለይም። ስለዚህ ቀለል ያለ እንቅስቃሴ እናድርግ። አይደለም ቀለል ያለ ሰው እንደዛ ነገሩ በእንቅስቃሴ አልታማም ታውቃላችሁ። እንደዚህ ደግሞ ለግርም እንደዚህ መስራት ይቻላል። እስከ ሁለት ሽ ይዘሽ ይዘሽ እንደዚህ ይቻላል። እሱ ይቀልሻል። አዎ በጣም አሪፍ። እንኳን ደህና መጣሽ። አምሮብሻል በእውነት። ለንብረት ርክክብ ነው። ሰልፍ ግቢ፣ ወደፊት ይሄ ደግሞ እዛ ጋ አየህ፣ ናቸው ሸራዎች። እዚህ ጋር ነው የሚሰኩት። ምኖች ሸራዎቹ እነዚህ ረጃጅሞቹ ያለ መርጫዎች አይደሉም። ፓምፕ ነው። የውሃው ፓምፕ ማለት ነው። አልቆ

ጉ እችበስይሄ ቅድም ያልኩሽ እዛ ጋር ሲስተሙ ታች ነው ያለው፣ ግን እዚህ ጋር ደግሞ እንመጣና እዚህ ጋር ሌሎች ሲስተሞችም አሉ፣ ሞኒተር ይባላል። ለፎቅ ቃጠሎ አላደል አይደል? ሻራው የማይደርስበት ከፍ ያለ ቦታ ላይ የምንጠቀመው ነው ማለት ነው። አሁን ባለንበት ስታንዳርድ የእሳት አደጋ እስከ ስንተኛ ፎቅ ድረስ ነው ማጥፋት የሚችል ቴክኖሎጂ ያለን? እስከ 72 ሜትር ወደ ላይ 72 አሳሽ አሉ። መኪናው እዚህ ግቢ ውስጥ አለ ታየዋል። እስከ 72 ሜትር የሚረጭ ፋየር ትራክ አለ። 72 ሜትር ማለት እስከ ስንተኛው ፎቅ ማለት ነው? 28 ራሱ የሚደርስ አለ። ከዛ በላይ ግን ቴክኖሎጂ አሁን የለም። ስለዚህ አሁን ወጣቶች ኢንጂነሪንግ ላይ የሚሰሩ ይህን ነገር ዩኒቨርሲቲም ያላችሁ ይሆናል የተመረቃችሁም ሊሆን ይችላል ፕሮብለም ሶልቪንግ ላይ መስራት ያለባችሁ ይህ ነገር ይህ ነገር አድርጋችሁ ማምጣት ትችላላችሁ። ትልቅ የስራ እድል ነው። ውይ በጣም በጣም ስራ እድል ነው። ለሀገራችንም ደግሞ ጠቃሚ ነው። ግን ያለ አዎ ያለ ሴፍቲ ምንም ቢሰራ ምንም ጥቅም ስላይኖር በጣም አግዙን፣ ስሩ። ይሄ ፎም ታንክ ነው፣ ከፍተን ማየት እንችላለን። ፎም ነው ውስጥ ያለው፣ ከሱ ይልቅን ሽታ ስላለው ስለሚረብሽን የውሃውን እናያለን ማለት ነው ከፍተን ትብሏል ማለት ነው። ቅድም ያልኩት ስድስት ሺህ ሊትር ውሃ ማለት ይሄ ነው ማለት ነው። ሙሉ ነው፣ ሙሉ ነው። ሁሌ ይመስል እንደዚህ ነው ሙሉ ነው። ሀይድራንቶች አሉ አይደል? አንድ ሀይድራንቶች መንገድ ላይ ሁሉ ላይ አብሶ ከኮልደሩ በኋላ ሀይድራንቶች ወደም ተሰርቷል። ከነሱ እንቀዳለን። ግቢ ውስጥም ሀይድራንቶች አሉ። ሰላም፣ ሰላም። እሺ፣ የት አካባቢ ነበር? እሺ፣ ስሙና ስልኮን ስጡኝ። መልካም ጀማ እንድትይ። የቤት ቃጠሎ አለ እያሉን እስኪ ፈጠን ብለው ያምሮ

ይመሰለኝም ነበረ ገና ረዥም መንገድ በጣም አካል የተጠራንበት አካባቢ ረዥም ስለመሰለ ሄልሜት የምናምን ያለኩት እንጂ ወደ ስራ እንደመንጋባፈቅ ኖሮኩ እንደናንተ በፍጥነት ምንደርስ አልመሰለ አልመሰለኝም እ አላለቅም ነበር ወይ፣ ቀላል አይደለም። በዚህ ስራ ውስጥ የገጠመህ ከባዱ አደጋ ምንድነው? አደጋ ሁሉም ከባድ ነው። ግን ይበልጥ በጣም ቅርብ ጊዜ ያጋጠመን ብዙ ሰዎች ያረፉበት አደጋ፣ በቃ ከሁሉም አደጋ የሰው ህይወት የሚያልፍበት በጣም ለ ከባድ ነው። ደግሞ ቅርብ ጊዜ ያጋጠመን እ እራስ እምሮ አካባቢ በጣም ብዙ ሰዎች ያረፉበት ለእኔ እሱ በጣም ትልቅ ቻለንጅ ነው። በጣም ያዘንበት እኔ በግል ያዘንኩበት አደጋ ከባዱ እሱ በጣም ለእኔ ከባድ። ያው ቦታው ምቹ ባለመሆኑ በዛ ላይ ያሉ የነበሩ ነገሮች በጣም ተቀጣጣይ ስለነበሩ ያለው ነገር በቃ ጥሩ ስላልነበር ሰዎች በዛ ላይ መኝታ ምንድነው ማድራ የምናምን ነበረ። ቦታው እዛ በቃ ማስረፍ አልቻለም። ሰዎች ብዙ ሰዎች አለፉበት። ያው ያው በማስረጃ ደረጃ ከአስር ሰው በላይ ስምዓ በጣም በጣም እጅግ በጣም ከባድ ስራ ነው። አንድ ጭሱ አላስገባ የሚለን ቦታ፣ ጭስ በጣም ከፍተኛ ጭስ ያለበት ቦታ። ሁለት ደግሞ ኬሚካሎች ያሉበት ቦታ፣ ኬሚካል ያለበት ቦታ በባዶ አንገባ

ኦክሲጅኑ ተሸክሜው በጣም ነው የሚከብደው። እኔ የሰጡኝ ትንሿ ነው ተብሎ ነው ዘጠኝ ኪሎ ግራም ነው የተሰጠኝ፣ ግን እስከ አስራ ሁለት ከዛም በላይ የሚሸከሙ አሉ። እኔ በጣም በቃ ቅዱን እንዳያችሁት ልክ እንደገባሁ ነው መኪና ውስጥ ያወረድኩት። አሁንም ስወርድ ይዤ ወርጄ፣ ግን በጣም በጣም ከባድ ነው። ስለዚህ ጠዋት ጠዋት የአካል ብቃት እንቅስቃሴ በጣም ያስፈልጋል። እንግዲህ ከባባድ ነገሮች መሸከም ስላለ ማለት ነው። እንግዲህ ይሄ ፕሮግራም የወጣቶች ፕሮግራም ነው። ለወጣቶች ምን ትለናለህ? በዚህ አጋጣሚ ለወጣቶች ብለው ያው ምናልባት ያው በሌሎች ዓለማት እየተለመደ ነው በጎ ፍቃደኛ አገልግሎት ወጣቶች በተለያየ ሙያ ዘርፍ ላይ ያሉ ሰዎች፣ ከስራም ውጭ የሆኑ ወጣቶች ቢሆኑ የበጎ ፍቃድ አገልግሎት ይሰጣል። ለምሳሌ ከዚህ ተቋም ጋር የተያዘ ያው በየትኛውም አካባቢ ላይ በሚፈጠረው አደጋ ላይ ተባባሪ በመሆኑ በተቋሙ ውስጥ የበጎ ፍቃድ አባል መሆኑ ተመዝግበው ስልጠና ይሰጣቸዋል። ስልጠናውን ወስደው በጋራ በመተባበር በየአካባቢያቸው ለሚፈጠሩ ችግሮች ተባባሪ ሆኖ ተቋም ጋር መስራት ስለሚችሉ ያን ቢሰሩ እየላሉ ወጣቶች። ስለዚህ እኔ ዛሬ እንደ አንድ ወጣት ለመጀመሪያ ጊዜ የበጎ ፍቃድ ተመዝጋቢ ልሆና ሊሆና ይቻላል? አይደለ? በጣም ይቻላል። በግጠኛ ይህን ፕሮግራም የሚያዩም ወጣቶች እዚህ ሙያ ላይ ከዚህ በኋላ ተቀላቅለው ሊመጡ የሚችሉ ይኖራሉ ብዬ አስባለሁ። እንዲሁም አንተ ባቃረብክላቸው ጥሪ መሰረት በበጎ ፍቃድ ይህን ድርጅት ሊያገለግሉ የሚመጡ ወጣቶች ይኖራሉ ብለን እናስባለን። መልካም ተስፋ እናደርጋለን። ስለነበረን ቆይታ በጣም ነው የማመሰግነው። እኔ በጣም አመሰግናለሁ። ከሰለሶች የዛሬ ወጣ እንበል ፕሮግራማችን ይህን ይመስል ነበረ። ባደጉት ሀገራት ለዚህ ስራ ያላቸው ክብር በጣም ከፍተኛ ነው። በእኛ ሀገር ግን ክብር አይሰጣቸውም ማለት ሳይሆን የምንሰጣቸው ግምት ትንሽም እንደ ሌላው አይደለም እና ካያችሁት፣ ከሚሰሩት አንጻር ላይ ከፈጣሪ በታች የሰውን ነፍስ የሚያድኑ ሰዎች ናቸው እና ሊመሰገኑ፣ ሊከበሩ ይገባል ማለት ነው እንዲያውም ደግሞ አሁን ያለንበት ሁኔታ እያደግ ነው። የተለያዩ ትላልቅ ፎቆች እየተሰሩ ነው። ስለዚህ ቴክኖሎጂውን በዚህ መልክ አብሮ ማደግ አለበትና ወጣቶች ደግሞ ፕሮብሌም ሶልቪንግ ላይ በጣም መስራት አለብን ብዬ አስባለሁ። እንግዲህ የዛሬው ወጣ እንበል ፕሮግራሜ ይህን ይመስል ነበረ። የሚቀጥለው ሳምንት 7696 ችስ ላይ መሞከር የሚፈልገውን ነገር ከላከልኝ ወጣት ጋር በሌላ ሙከራ የምንገናኝ ይሆናል። እናንተን ወደ ስቱዲዮ ልመልሳችሁ። እኔ ጥታይ ልቀይር። ቻው